የኢትዮጵያ መንገድ ማምረት ነው። ሜድን ኢትዮጵያ፣ ኢትዮጵያ ታምርት የሚለውን መርህ ይዞ ይሄን የመሰሉ መናቃቸውን ወይም ሊኖሩ ይችላሉ ብለን ያላሰብናቸውን ፕሮዳክትስ ምርቶችን ማየት መቻላችን ከፍ ያለ ነው። አሁን ካየኋቸው ምርቶች ለምሳሌ ያክል በምንም መመዘኛ ከኢንተርናሽናል ስታንዳርድ በላይ የሆኑ ምርቶችን ተመልክቻለሁ። አሁን የቆዳ ምርቶች የሴት ቦርሳዎች፣ የወንድ ቦርሳዎች፣ የልብስ መያዣዎች እጭሰን አንብል ማመን የሚያ ክርም እኔ ማመን አልቻልኩም ነበር። ምክንያቱም በአውሮፓ በአሜሪካ በሰልጠ ገበያ የሚታዩ የዚህ አይነት ኮንሱመር ምርቶች ይህንን ደረጃ ጠብቀው አላየሁም። እና አቅምን እንዳለን ያሳያል። የሰዎቹ ብልህነት መመልከት ይቻላል።